እያወራን ያለነው የኢትዮጵያ በኢትዮጵያ እርቀ ሰላም ለማምጣት መሰረተ ልማቶች በቂ ናቸው ብሎ የሚለው የማውራው ስለ ኢትዮጵያ ነው። ኦነግ ሸኔ የሆነ ኃይል እጅ ስለሰጠ ኦሮሚያ ክልል ሰላም አደለችም። አሁን የኦሮሞ እናት እያለቀሰች ነው፣ ሚዲያ ውስጥ የእኛ ሚዲያ ስለማይዘግብ ነው። ቢቢሲ ይዘግበዋል፣ አልጀዚራ ይዘግበዋል። ተተመሳሳይ አማራ ክልልም። ስለዚህ ሰላም ሚኒስቴር በመግለጫና ሙከራዎችን ያደረገው እንጂ መሬት የወረደ ስራ አልሰራም። ስላልሰራ እየተዋጋን ነው። የምንዋጋው ስላልተግባባን ነው። ለምን አልተግባባንም? መካሪ ስለጠፋ፣ ቢኖር እንኳ የመናገር መብት የለም። በየትኛው ሚዲያ ነው ዳሁን ስለ ሰላም የምታወራው? እኔ ኢትዮጵያ ውስጥ ጦርነት ይቁም ብዬ በኋራ የትኛው ሚዲያ ልታሰር ይችላለሁ። መንግስት ቢያስረኝ፣ ታጣቂዎች ያስሩኛል ወይም የሚንገራግተው ይገሉኛል። ይሄን ነው ማውራት ያለብን። ስለ ኢትዮጵያ ስናወራ ነባራዊ ሁኔታ ነው። ሰላም አንጻራዊ ትላላቸው፣ አንጻራዊ የፖለቲካ ቃል ነው። ሰላም ሁለንተና ነው የሚለው ቅድም ዛ ተነስቷል ሰላም ጦርነት አለመኖር ብቻ አይደለም ትላላችሁ። አይበሉኝ እዚሁ ላይ መንግስት ምን ያድርግ ከተባለ ባጭር ቋንቋ መንግስት ከታጣቂዎች ጋር ይደራደር። ኢትዮጵያ ውስጥ ጦርነት ካልቆመ የሃይማኖት አባቶችም ሌሎች ዓለም አቀፍ የሃይማኖት አባቶች ቢመጣ የኢትዮጵያ ችግር በሽምግልና የሚፈታል። ታዲያ አንዱ ተቋም የምንድን ነው የ ብሔራዊ የምክክር ኮሚሽን ነው። ተግባሩ ይሄ አይደለም እንዴ? ይሄንን ለማሳካት ጻር ለይሄ ጥሩ ሀገራዊ ምክክር ኮሚሽን ወይም ምክክር ማድረግ ግብ አይደለም።